ጠዋት ዘጠኝ ሰዓት ላይ የተዘጋባት በር ሴትየዋ ስራ ስትሄድ ሰውየው ትንሽ ልደፍራት ስለሚሞክር አስገብታ በር ቆልፋ ነው የምትሄደው ማለት ነው። ቀን ሙሉ ዛራ የምትውለው የምትበላው ዘጠኝ ሰዓት ላይ አንድ ጊዜ ነው የሚሰጣት ማለት ነው። ከዛ ውሃ የሚሰጧት አሁን የያዘችው ሃይላንድ ነው ማለት ነው። ስለዚህ ጉሮሮዋ ስለሚደርቅ ጨርሳ ጠግባ አጠጣውም ይህ ዋ ካልቅ ልላ ውሃ ስትለሌላት ማለት ነው

እንድትጠቀም ስንት ቤት መግባት ካለባት እንድትገባ ትነግራታለች። ጠዋት ዘጠኝ ሰዓት ላይ ማለት ነው። ከዛ ደግሞ ማታ በዚህ ሰዓት አሁን እስካሁን ክፍሎ አልገባችም፣ ያው ሳሎን ያለችው ማለት ነው። ከዛ በዚህ ሰዓት ደግሞ ትከፍትላትና ና አንድ ትገባለች። ከዛ ወደ ክላሱ የሚገባው ማለት ነው። ስብሀነ አላህ ስብሀነ አላህ እያቸዋለን። ኦኬ፣ ያጀማ አሁን የሰራሁት ቪዲዮ አለ። አሁን ይሄ ቪዲዮ እስካሁን ድረስ አንድ ሺህ ሰባት መቶ ሰው ብቻ ናየው እንደ ያለው

ግን ራስን ኮፍሰ መጥቶል። ሰው ነው በባዶ ሜዳ የሚኮፈስ አንድም፣ ሌሎቹ ጋር ከሌሎቹ አርቲስቶች ጋር በክብር የሚያደርገው ነገር የለም። ሚስቱ በጣም ወርቅ ሴት ናት። ሺዝ ዳይመንድ ወመን፣ በጣም ሰው አክባሪ ሰው የምትረዳ ብዙ ነገር የምታደርግ እንቁ ሚስት አለችው። በጣም በጣም ምርጥ፣ ግን እሱ ቆሾ ቆምቦሬ ነው። እኔን ብቻ ክሩኝ፣ እኔን ብቻ ውደዱኝ፣ እኔ ነኝ ኪንግ ምናረ። እኔ በጣም ነው የሚገርሙኝ ዛሬም ኦሪት ላይ ተቸክለው የቀሩ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 ይህንን ያውቃሉ ክርስቲያኖች በአጠቃላይ ጠዋትና ማታ ነጠላ ለብሰው ቤተ ክርስቲያን የማይመላለሱ ከሆነ አንገታቸው አጋንንት እንደሚያንቃቸው፣ እንግዲህ ከሰማነ አንድ አሃዱ የሚመደበው መጽሐፈ ቀለሜንጦስ ምዕራፍ 11 ቁጥር መቶ ላይ እንዲህ በማለት ይናገራል። እስቲ አብረን እናንበው። ጳጳስ ይሁን ቄስ፣ ዲያቆን ይሁን ህዝብ ጠዋትና ማታ በቤተ ክርስቲያን እየተገኘ ትምህርት ማግኘት አለበት። ከዚህ ወደ ኋላ ካለ ግን ቅጣት ይፈጸምበታል። በስጋ ደዌ ሳይያዝ መምጣት ከተዋ ደግሞ ከቤተ ክርስቲያን ይወገዛል። በቤተ ክርስቲያን ጠዋትና ማታ እየተገኘ ቃለ እግዚአብሔር መስማት ሲተው ጋኔን ያንቀዋል ይላል። ስንት ወጣቶች ስንት ክርስቲያኖች ናቸው ሁሌ ጠዋትና ማታ ነጠላቸው ለብሰው ቤተ ክርስቲያን የሚገኙት? ከመቶ ፐርሰንት አንድ ፐርሰንት እሁድ ኢቨን ማይገቡ በጣም በርካታ ወጣቶች አሉ። ስለዚህ እዚህ ቲክቶክ ላይ ያሉ በጎች ፉን ፉን የሚሉት ምንም ማድረግ አይቻልም። እኔን አንገታቸውን አንቆ ቆልፎ ስለያዛቸው ነው። ተረዷቸው፣ ለማለት ያክል ነው። ማሰላ በእስልምና እምነት ተከታዮች ዘንድ የመሐመድ ትእዛዝ ነው ተብለው ከሚተገበሩትና ከሚታመኑት መካከል ማንኛውም እስላም ውዱ አድርጎ ታጥቦ ጨርሶ ስግደት ከቆመ በኋላ ፈሱ የሚፈሳ አሁንም ጸሎቱ ተቀባይነት የለም። እንግዲህ ክርስቲያኖች ቤተ መቅደስ ገብቼ ፈሲን እየፈሳሁኝ ቤተ መቅደሱ ካላገማውት ካላገማሁት እያሉ ነው። በጣም ነው ከሚገርሙት፣ ለምንና ላይ ጥያቄ መጠየቅ ሲያቅታቸው ለምን ፈስን ትፈሳና ውዱ ታደርጋለህ የሚል ጥያቄ እየጠየቁ ነው። እኛ ለምን ወንድ ልጅን ታመልካለህ እያን ስለ መለኮት እየጠየቅ ነው። እሱ ግን የሚጠይቀው ስለ ፈስ ነው። በጣም ነው የሚያሳዝነው። እንግዲህ እሱ ቤተመቅደስ መቅደስ ገብቶ አምላኩን እያመለከ? ፈሱን እየፈሳ ቤተ መቅደሱን እያገማው ይጸልያል ማለት ነው። ቤተክርስቲያን ስርዓትና ህግ እንዳለ አውቃለሁ። ለምሳሌ አንድ ሴት የወር አበባ ላይ ሆና ቤተ መቅደስ እንደማትገባ እንዲሁም አንድ ሰው የተቆረጠ እጁ ደም ምናምን ካለበት ቁርባን ምናምን የሚሉት ነገር ደሙ ስጋው ምናምን የሚሉት የሚወስዱት ነገር ያን ነገር መውሰድ እንደማይችል አውቃለሁ። እና ለምንድንነው ማይወስድም? በነገራችን ላይ በክርስትና እንዲህ ጸሎት ስታደርጉ ምናምን ነገር ውዶ አለ ውዱ ሲባል እንዴት መሰላችሁ? የምራቅ ውዱ ምራቃችሁን በእጃችሁ እትፍትሉታላችሁ። ከዛ በኋላ ከጸጉራችሁ እስከ እግራችሁ ትታጠባላችሁ። እሱ ጋ እንደዚ የሚለው ካላችሁ መጽሐፈ ሳታት ገጽ ሰባት ላይ እንዲህ በማለት ይናገራል። በእጆችህ እፍ ብለ ካፍህ በሚወጣ ምራቅ ታጠብ፣ ከራስ እስከ እግርህ ንጹህ ትሆናለ። ይህ የመንፈስ ቅዱስ እጅ መነሻ ነው ይላል እንግዲህ ባፍህ እፍ ብለ በሚወጣ ምራቅ ከጸጉርህ እስከ እግርህ ድረስ ታጠብ ይልሃል። በምራቅ መታጠብ አንድ ቁርአን ለአንድ ደረሳ። ይህ ቪዲዮ የምታው እህትና ወንድሞች በሙሉ አንዳንድ ቁርአን እንድትገዙልኝ ባላህ ስም ጠይቃችኋለሁ። ይህን ቪዲዮ ደግሞ በደንብ አርጋችሁ ሸራ አርጉልኝ። ኸይር ስራ ነው። እንደሚታወቀው ጀነት እንገናኝ የቲሞችና አቅመ ደካሞች መርጃ ማህበር ለሶስተኛ ዙር ወደ መቀሌ ሊጓዝ አስቧል። መቀሌ ያሉ ወንድምናቶቻችን ዘይሮ ሊመጣ ስላሰበ መድረሳዎችን አይቶ ሊመጣ ስላሰበ ቁርአን ያስፈልገናል ያሉ መዳረሶች ስላሉ አባካችሁ ሙስሊም እህትና ወንድሞቼ አንዳንድ ቁርአን ብቻ አገዙልን። ብዙን ጠይቃችሁ አንድ ቁርአን ጀነት እንገናኝ የሚለው አካውንት ባዮ ላይ ስላለ ቁጥሬም ስላለ እኔም ማናገር ትችላላችሁ። ይህንን ቪዲዮ ኮፒ ሊንክ ብታደረጉልኝ ሸር ብታደረጉልኝ አጅር ታገኛላችሁ። ቁርአን ደግሞ እጃችን ላይ አለ የምትሉ እህትና ወንድሞቼ በሙሉ አዲስ አበባ፣ ደሴ፣ ኮምቦቻ፣ ቧቲ፣ ኬሚሴ ላይ እንቀበላለን። ይህንን ቪዲዮ በተቻለ መጠን ሰዎች ጋር ደርሶ ችግሩ እንዲፈታ ሸር በማድረግ ሰበብ እንድትሆኑ የእስልምና ሃይማኖት በዋነኝነት ሶስት መሰረታዊ ችግሮች ወይም ስህተቶች ይገኙበታል። አንደኛ አላህ አምላክ ነው የሚል ስህተት፣ ሁለተኛ መሐመድ ነቢይ ነው የሚል ስህተት፣ ሶስተኛ ቁርአን ከሰማይ የወረደ ነው እሱም የአላህ ወይም የአምላክ ቃል ነው የሚል ስህተት። የእነዚህ ሶስት ስህተቶች ትክክለኛ መልሱ ምንድን ነው? አማኞች ተቀበሉም አልተቀበሉም አመኑትም አላመኑትም አላህ አምላክ አይደለም፣ መሐመድም ነብይ አይደለም ለነብይነት የሚያበቃ ስነ ምግባርም የለውም። የለው ነብይ ስለመሆኑ የተናገረ አንድም አካል የለም። ነብይ ነው አለኝ ብሎ የተናገረ ነብይና አለኝ አለ እሱ ራሱ ብቻ ነው። ቁርአኑም ቢሆን ሰማያዊ መሆኑን ማድረግ የሚያረጋግጥ አንድም የንግግር ለዛ የለውም። እንኳን ሰማያዊ አካል የደረሰው ምድራዊ ደራሲም እንደዚህ አይጽፍ፤ ቃል ያልመረጠ ሰዋሰውን ያልጠበቀ የሩቅና ቅርብ አንድና ብዙ ፀያፍን ሳይቀር ያልጠበቀና ያልጠነቀቀ ነው። ስለዚህ እስኪ ሁሎችን ሶስቶችን በተናጥለንኛቸው ለምሳሌ አላህ አምላክ ነው ይላሉ። አምላክ ነው ያላችሁ ማን ነው? በምን አወቃችሁ ቢባሉ ራሱ ነግሮ